ያፊት መንገድ ላይ ኤፍራታን ጠብቆ፣ እንግዲህ እንደ ግቢ ወደ መኪና የምነግርሽ ነገር አለኝ ስትለው እኔ ወደ አንተ መኪና ውስጥ የምገባ ምን ስለሆነ ነው? እኔ ራሴን ወደ አሳ ወደ ወጥመድ ላጥምድ ነው ወይ? እንግዲህ አንቺ አንድ እርምጃ ወደኋላ በተራመርሽ ሰዓት እንግዲህ ናታልን እንግዲህ እያስረዘምሽበት ነው እያለች ምን ለማለት ደግሞ አስበህ ነው? ምን ልታደርገው ነው አስበህ ነው ስትለው እነግርሻለሁኝ ግቢና መኪና ውስጥ እምነግርሽ እማሳይሽ ጉዳይ አለኝ እያላት ነበር። በፍጹም አንተ መኪና ውስጥ አልገባም አለችው። እንግዲህማ ታያለሽ፣ እኔ ከእስር ቤት ያስወጣሁት እኔ ነኝ፣ አሁን ደግሞ ከእስር ቤት አስገባልሻለሁኝ። እባክህ ናቱን ተውልኝ፣ ምን አድርጎህ ነው? እባክህ በፈጠረህ፣ እናት የለህም ወይ ሲል እኔ ማንንም አልወድም ወድጀማላ፣ ከወደድኩም የወደድኩት አንቺን ነው እያለ ነው ጽዮን ደግሞ ባለፈው እንግዲህ ለኤፋዬ የተናገረችውን ንግግር እንግዲህ ኤፋዬ እንዴት ይሄን ነገር አለች ብላ ስትጠይቃት፣ እንዴ አልኩሽ እንዴ ብላ ደግሞ መልስ አካደች ማለት ነው። ለምን ያው በሽታዋ እንደፈለገች እንደሚያናግራት ስለምታል። ከዛ ናቲ ድንገት ግብትልና፣ አየሃት፣ ይሄው መጣ ወንድሜ ትላንትና መቶንኮ ቢያንስ አላስተባበለኝም ስትያል ነበር፣ ይሄው ልሽ መጣልሽ ትላታለሽ ማለት ነው። አይ እሱን ተዩና የጀመርሽውን እንቀጥል፣ በማለት ይጀምራሉ። ከዛ በኋላ ምን እያለች ነው? አይ የሆነ ነገር እያወራን ነው ብቻችንን ልተውን ትችላለህ ስትል ትጠይቀዋለች። ከዛ በኋላ እንግዲህ አይ ምንድን ነው ሲል እንግዲህ ገነት እናትሻ አይደለችም እያለችኝ ነው እሷ ይሄን ነገር ምንድን ነው እያለችው ነበረ ከዛ ደንግጦ ኤፋዬ፣ ምን ማለትሽ ነው? እያወቅሽ እሷ ኮ ዝም ብላ ነው የምታወራው፣ እና እንዴት እሷን ታምንያት አለሽ? እሷ ኮ ያለባትን ችግር እያወቅሽ ያን ኮ ብዬ እንዳልረዳት፣ ትክክለኛ የሆነ ነገር ደግሞ አብራ ነግራኛለች፣ ማሳደግ አልችል ብላ በር ላይ ጥላኝ እንደሄደች የሚለውን ነገር እንዴት ይሄን ነገር አብራ ታገናኘዋለች? እያለች ነበር እና ከዛ በኋላ በቃ ተያት እባክሽ እሷ ዝም ብላ ነው ብሎ ካስተባበላት በኋላ ለማንኛውም አንድ ቦታ ደርሼ እመጣለሁ ብላ ሊውሊት ደግሞ ተለጥፋ እየሰማኝ ስለነበረ እባክሽ አንቺ አታንኮሻኩሽ ትላት የገነትን ደግሞ አሁን ምን እያዳመጠች ነው ምን ለመሆን ፈልገች ነው ስትላት በቃ አንቺ ዝም ብለች ነው አለቻት ማለት ነው። ከዛ ኤፍራታ ወደ ታች ስትወርድ ሎሊትን ስታገኛት ሎሊት ጠብቅኝ እሸኝሻለሁ አለቻት። ገነትንም በወጉ በማረጉ እንደ ድሮ ሰላምታ አልሰጠቻትም እና ገንዬ ደመዊ ማታ ለናት የሆነች ብላ ተቀየማብኝ ይሆን? ምን ሆና ይሆን ልጅ እንደዚህ ብላኝ ያለፈችው አንቺ ምን ብለሽ ነው መንገድ ላይ የምሸኛት አንቺ ሉሊትን ምን ብለሽ ትሸኛታለሽ ብትላት እንኳን ለመናገር አልፈለገችም ነበር አሰላሙ አሌይኩም ወረህመቱላሂ ወበረካቱ ክርስቲያን ወገኖችን ሰላም ሰላም ብያለሁ ሰላማችሁ በያላችሁበት ይብዛልኝ እንግዲህ ኤፍራ ኤፋዬ ጽዮን በተናገረችው ንግግር እንደነገጠችና እንዴት ነው ይሄ ነገር ሊሆን የሚችለው ብላ ስትጠይቃት፣ ድንገት ናቲ ይገባ። ናቲ ሲገባ እንግዲህ ያለውን ነገር ሁሉ ስትነግረው፣ ናቲ ደግሞ ጠጋ ብሎ ኤፍራታን ይዞ በፍጹም አትመኛ፣ ጽዮን በሽተኛ እንደሆነች ትረሻለች እንዴ? አሁን እንኳ የተናገርሻትን አሁን አልኩሽ እንዴ? እያለች እየከዳችሽ አይደል እንዴ? ብሎ ይሄን ነገር ሲያስተባ፣ ይሄ ነገር እኮ ሳይሆን የሆነ ነገርም ብላለች። የቤዛ እናቶች እንዳሳደጉኝ እና እዚህ በር ላይ ጥለውኝ እንዲሄዱ የሚለውን ነገር እንዴት ይህን ልትናገር ቻለች? ይህ ነው ኮ ፖይንቱ ብለው ነበረ። ከዛ ለማንኛውም ሚሄድበት አለኝ ብላ የምትሄጅበትን አትነግረኝም ሲላት አይ የሚሄድበትን አልነግርም ብላ ስትወልድ፣ ሉሊትና ገነት ከደረጃ ላይ እየተነጋገሩ ሉሊትም ዶሬ ለማዳመስ ስለፈለገች ገነትን ጣጣን ኮሻኩሽብኝ እያለቻት፣ አንቺ ደግሞ ዛሬት ምን እያዳመሽ ነው ምናምን እየተባባሉ ሲሉ ከዛ ሉሊት ጠብቂኝ፣ እሸኝሻለሁ ስትላት፣ ገኒ ደግሞ እንዴት ዛሬ ደግሞ ምን ሆና ነው ልጄ ትናንትና ናቲን በተናገርኩት ለናቲ ሆን ሆነች ብላ ነው እየተቀየመች እያለች እንግዲህ ጉዞዋን ስትል ለማንኛውም ላይ ይሸኝሻል። አንቺ ምን ብለሽ ነው ደግሞ እሷን የምሸኛት አለቻት። በቃ እኔም በዛው ልሄድ ስለሆነ በዛው አብረን እንድንሄድ ፈልጌ ነው ስትል ነው እንግዲህ የተጓዘችው ማለት ነው። ከዛ በኋላ ገን እሷን አስጠነቀቀቻት። የነዛን ያልኩሽን ጉዳዮች እንድታመጭልኝ እፈልጋለሁ። ቶሎ ብለሽ ቀርፀሽ ካላመጣሽልኝ እኔ ነግሬሻለሁን አንድ ነገር መዘጌት የለብሽም። ስትል እንግዲህ እሷ ወይ እንደ ሁሉም ተነስቶ እኔ ጋር ይፎክራል እያለች ነበር። እና ከዛ በኋላ ናቲ ሲወርድ ገነትን ያገኛታል። ገኒ እንደተንድርሽ፣ ምን ሆና ነው ልጄ፣ ትናንትና በተጣላችሁት አልታረቃችሁም እንዴ? አለችው። አይ አይደለም፣ የሆነ ነገር ተፈጥሮ። ምን ተፈጥሮ? ፂወን ያው እንደምታውቂያት መናገር የምትናገረውን ስለማታቅ እናትነት ሽን ነግራት ነው። ለምን አንቃት አለሁኝ እኔ ፂወንን አንቃት አለሁ ስተይ፣ እንጂ እሱን ስትይ እኮ ይሄን እየጎዳሽ ነው ይላታል። እናቴ ማለት ነው እና ታዲያ እኔ ያልነገርኳትን እስኪ አሰበው፣ ወንድሟ ዳጊ እንደሆነ አጎቷ ቢኒ እንደሆነ እኔ እናቷ በዚህ በዙሪያ ሁሉ ያለ ሰው ሳንነግራት ስንቀር ሁላችንንም እኮ ጥላቻ ነው የሚያድርባት ሲል፣ እና ታዲያ አንቺም እኮ ነገ ዛሬ እያልሽ ልትነግሪያት አልቻልሽ፣ የምችግሩ ምንድን ነው? ስለዚህ እኔ ከዚህ በላይ ደግሞ መታገስ አልችልም ይላናት መታገስ አልችልም ከዚህ በላይ እነግራታለሁ እኔ ብሎ ሲነግራት አረ በፈጠረህ እኔ እራሴ እነግራታለሁ። ታዲያ መቼ ነው የምትነግሪያት? እንደ ያለባትን ችግር እያየኸው ነው፣ እንዴት ብዬ ነው የምነግራት ስትለው ቢሆንም መነገር ያለባትን ነገር መስማት አለባት አላት። ማለት ነው። ከዛ አንድ ወር ስጠኝ አንድ ወር ወር፣ እኮ አንድ ወር ሰጥቼሻለሁ። በአንድ ወር ውስጥ ካልነገርሻት ግን እኔ ከዚህ በላይ አልታገስም አልችልም። ስለዚህ እባክ እባክ፣ እኔ ነግራታለሁ ራሴ ነግራታለሁ፣ ናቴ ተረዳኝ፣ አንተ አትንገርብኝ እያለች ትንሽ ጊዜ ስጠኝ እያለች ለመነችው። ገንዬ ከዚህ በላይ እኔ መታገስ አልችልም አንድ ወር ሰጥቼሻለሁ። አንድ ወር እኮ ትንሽ ናት ስትለ፣ አይ በቃ ሌላ ነገር የለውም፣ ምንም ማድረግ አልችልም አለችው እና እንግዲህ ከዛ በኋላ እንግዲህ እየተጨነቀች በቃ እሺ ይሁን፣ አንድ ወር አስቤበት፣ እኔ ነግራታለሁ አለች። ከዛ ዳጊና ቢኒ ደግሞ ምግብ እየበሉ እያወሩ ጽዮን ደውላ እዚህ ቤት መቀመጥ አልፈልግም፣ እባክ ቢኒ ናና ውሰደኝ ስትል፣ ተረድቼሻለሁ፣ እሺ ምግብ በልቼ ስጨርስ መጥቼ ውስድሻለሁኝ አላት ማለት ነው። እሺ ግን ዳጌ ደግሞ ብድጋጎ እንዴ ጽዮንን እያፈቀርካት ይመስለኛል አጎቴ አለው። ጽዮን እኮ ግን ዘመዳችን ናት አለው። እንዴት ዘመዳችን ትሆናለች ሲለው፣ አይ አሁን ኤፍራታን እስኮ ሲያገባ ኤፍራታይን ይህት አደለሽ የኤፍራታን ልጅ እኮ አንተ አጎት ትሆናለ ለናቲ ልጅ ደግሞ እሷ ክስት ትሆናለች፣ ስለዚህ ዘመዶች እኮ ናችሁ እያለ ነበረ የነገረው። ሆኖም ግን እሽ ይመጣለሁ ባለው መሰረትም ሄዶላታል። ኤፍራታም በተግባር አተደገፈ መረጃ እንድታመጭልኝ እፈልጋለሁ። በዚህ በፍጥነት ምን አደርጋለሁ ትላታ ሌሎሊት የፈለገ ቢሆን ማምጣት አለብሽ። በአስቸኳይ ቶሎ ብለሽ እንድታመጭልኝ እፈልጋለሁ። በአሁን በአሁንስ ቢሆን እኔ ልትሸጭኝ አስበሽ እንደሆነ በምን አውቃለሁ፣ እያለቻት ነበር ሉሊትን መምን አረ፣ በፍጹም እንደዛ አይደለም፣ እንደዛ አላደርግም። አለቃን እስከማናግር ትንሽ ጊዜ ስጪ ነው፣ ወይዘሮ ሉሊት፣ ከዚህ በኋላ አንተላለቅ ነግሬሻለሁ። ዛሬ በራስ መንገድ አንድ መፍትሄ ይዘሽ ነይ ቶሎ ብላ፣ ከዛ ደግሞ ወደ ሴቶቹ በተጠጋን ቁጥር የሆነ ቦታ ካሜራ አስቀምጥልሻለሁ፣ በዛ ካሜራ ቀርጸሽ ትመጪያለሽ። አሁን ሂጂ ብላ ሰናበተቻት። እኔን ለመሸኘት ነው እዚህ የመጣሽው እያለቻት ስትላት፣ አይደለም አንቺን ለመሸኘት አይደለም ስትል፣ መንገድ ላይ ስትሄድ ያፊት ያስቆማታል ማለት ነውና፣ ይፍራታል። እኔ ግቢ መኪና ይወስዳት እኔ ነኝ አንተ መኪና ውስጥ የምገባ በፍጹም አንተ ግን ምንድን ነህ አለችው። አይሆንም። አንተ ግምን ስሚ፣ ትናንትና ባልሽ የት ነበረ አላት። እንዴት ልታቅ ቻልክ? ምንድና ያደረግከው አንተ ነህ ማለት ነው። እንደዚያ ያደረግከ ምን ልታደርገው ልታስብ ነው? ምን ልታደረገ ነው? እንደዚ ያደርከው አንተ ነህ። አንተ በአንተ ውሸትና ማስፈራሪያ መኪና ውስጥ አልገባልህም ማለችው። እብድ መስላለው። በቃ ተይው። አንድ ቀን ትመጪና ትገቢና ታያለሽ ብሎ ወስ ወደ መኪናው ትቷት ይገባል። ግን ምንድን ነው ሲለም በጣም አዝናለው። አንቺ በሱ ላይ ፈርደሽበታል። ፍርዱን የራስሽን የፈረስሽበት፣ ምናልባት ትናንት ከትን ምን እያደረግን እንደነበር ብታውቂ ኑሮ ዛሬ መኪና ውስጥ አልገባ አትኝም ነበር። በቃ እሱን የማስታወስ አይችልም። ግን ምን አድርጋው ነው? ግን እንዴት ልታቅ ቻልክ? ምን አድርጋችሁ ነው ላያስታውስ ያልቻለው? አንተ ነበርክ እንዴ? ቆየት ነበርክ የወሰድከው? ምንድን ነው ያሰራኸው? ከዚህ በላይ ምንም ማድረግ አልችልም፣ አዝናለሁ አላት። ከዚህ በኋላ የራሴን ሀን ነው የምወስድ። እባክህ ብላ ግሩ ላይ ተንበርክካ ባክ በፈጠረ ለምን ናቲን ተውልኝ እባክህ እያለች ስለምነው ነበር። እኔ እንደፈለግካ እኔን አሰቃየኝ እሱን ግን አትንካብኝ። እኔ እንደፈለግ ከማድረግ ትችላለህ። ባክ እናት የለህም ወይ በእናትህ በፈጠረ ብትለው፣ እኔ በወደድካት በእናትህ፣ እኔ ማንንም ወድጄ አላውቅም ያለ አንቺ በቀር ነበር ያላት። ከዚህ በኋላ እባክተውልኝ ተውልኝ እሱ ብላ ብትማፀንም፣ በፍጹም እንግዲህ ብታለቅስም ምንም ችግር የለም እሱ ምንም አላደርግልሽም። አንቺ ግን የፈረምሽበትን እኔ ማግባቱን ነገር ትወስኛለሽ አንቺ ከኔ ጋር ትጋቢያለሽ ሲላት፣ ማን እኔ በፍጹም አላደርገው ነበር ያለችው። እባክተው ተው ያለችው ትናንትና ራሴን አስታውስም ብሎ የሄደበት ምክንያት እሱ እንደሆነ ስትረዳ፣ እስኪ ምን አድርጎት ይሆን ስትል መኪና ውስጥ ትገባለች ከያፌት ጋር። ያፌት ደግሞ ያንን አስገብቶ ሊስማ ሲል እንዳገፋችሁና ትንከኛለች መቀበቱን ካሰረ በኋላ ይሄውልሽ ብሎ ያንን የሰራውን ስህተት አሳያት። ይህ ቪዲዮ እንግዲህ ታውቂያለሽ፣ ይሄ ነገር ለወንጀል ከደረኩበት ያው እስር ቤት ይገባል። መጀመሪያም ከእስር ቤት ያስወጣሁት እኔ ነኝ፣ አሁንም ከእስር ቤት የማስገባው እኔ ነኝ። ስለዚህ አንቺ እኔን እሺ ብለሽ ወደ እኔ መምጣት አለብሽ ሲላት፣ በፍጹም አላደርገውም። ምን ማለት ነው አንተን በፍጹም አላደርገውም ስትል ነው እምቢ ያለችው ማለት ነው። ሄዋን ደግሞ ቤዛን ለመጠየቅ እስር ቤት ሄዳ ነበር። ሆኖም ግን ማንም ሊጠይቅ እንደሚጠይቃት እንደሌለና ብን በላሽ ምን ጠጣሽ ብሎ እንኳ ምግብ ሆነ መጠጥ እንደማታገኝ ስያውን ነገረቻት ነበር። ሆኖም ግን ከዚህ ከወጣ በኋላ ቆይታ ያለች በገንዘቤ እንደፈለግኩ ነው ሆነ፣ ሁሉንም አስወጣቸዋለሁ ለመውጣት ያብቃኝ እንጂ እያለቻት ነበር ግን ኤፍራታ መታ አየች። ኤፍራታ ያፊት መቶ ጠየቀኝ ስትላት፣ አዎ ያፊት መቶ ሲጠየቀኝ እኮ ኤፍራታን እንደሚያገባት ሊነግረኝ ነው እንዴ? እንዴት ያደርገዋል? እሱ እኮ ያሰበውን ነገር ማድረግ ይችል። ግን አንቺ መቶ ጠይቆች ነው አላት። ምን አባቱ ሊሰራ ድጋሚ ይጠይቃል? ባለፈውም የመጣው ኤፍራታን እንደሚያገባ ሊነግር ነው አለች። ቆይ ያገባታል ያለው አለ እንዴ? አንቺን ለማናደድ አይደለም፣ እውነት ሆነ እንዴ? አለቻት። በፊት የሆነ ነገር አደርጋለሁ ያፊት ካለ በፍጹም አይክድም ያደርገዋል። ትላታለች ከዛ እሺ ግን እሱ በሆነ ነገር ስትገናኝ ወንጀል የሰራው ነገር ምናምን ግብረ አበሮች ምናምን ታውቂያለሽ? እንዴ አንቺ ምን ፖሊስ መርማሪ መሆንሽብኝ? ሳ ሄዋን ትላታለች አይ እንደዚ አይደለም። የሆነ ችግር ካለ ያንን ችግር ይዤ እንዲከስልሽ እና አንቺን እንዲላቀቅሽ ስለፈለግኩ ነው ብላ ሸወደቻት ማለት ነው። በዚህ እና በዚህ ቅይር አደረገችባት ማለት ነው። በዚህ መካከል እንግዲህ ያው ጽዮንና ዳግም ደግሞ እንግዲህ እንደምታፈቅረው ውሸት ይመስሏት ነበር። አሁን ግን ጽዮን ዳግምን እያፈቀረችው ትገኛለች። ዘለኝም ብለው አዝሏታል። መጨረሻ ግን እኔ እኔ አንቺ የምወደው ይላል። ከአንቺ መራቅ አልፈልግም። ምንም ምንም ምንም ነገር አልፈልግም። አንቺን ብቻ ነው የምፈልገው። የእኔ እናታል ምንም እንዳታደርገው። እኔ አንተ ጋር በፍጹም ሊሆን አልችልም መኪና ውስጥ እንዲገባ የደረከኝ የናታልን ነገር ነግርሻለሁ፣ ስትል ነው እንጂ አንተ ጋር እኔ ደቂቃ መቆየት አልፈልግም። ናታል ሰው ገሏል አላት። ምን አለች? ልትወርድ ስትል እንደ ምንድን ነው ያልከው? አለችው። ናታል የኔ ናታል ትንኝም አይገልም። እሱ እንኳን አይደለም ሰው አለ፣ እንዴት ነው ሰው ይገላል ምትለኝ? አለችው። መቼም አላምንህም አለችው። ማመን አለማመን የራስሽ ነው አላት። ያፊት ግን ናታል ምስኪን ቤተሰብ አስተዳዳሪ የሆነን ሰው ገሏል። ስለዚህ በሱ አሁን እስር ቤት ይገባል። ስለዚህ የዛኔ አንቺ ደግሞ ለእኔ ትሆኛለሽ አላት። መቼም አላደርገውም፣ መቼም አልሆንም አላት። ሲያደርጋት ሲያሳያት ግን በጣም ነው የደነገጠችው። መጀመሪያ ቢሆን እሱ ያንን ለኤፍራታ መሳቢያ ሲል ነበረ ያሰራው። ሆኖም ውሸት ነው እንግዲህ ያን ነገር ትክክለኛ አልገደለውም ሰውየውን። ግን ያፌት አንድ ወንጀል ለማሰራት ምንም ጊዜ የሚፈጅበት ስላላደለ በዛ እንግዲህ ምክንያት አድርጎ ኤፍራታን ወደ ራሱ ለማድረግ ያሰበበት መንገድ ይመስለኛል። እንግዲህ ኤፍራታን በፍጹም አላደርገውም ብላለች። እንግዲህ እሱም እሱን አሳስረዋለሁ ብሏል። ወደፊት እንግዲህ ማንኛቸው እንደሚታሰሩና ወይንስ እሷ ለእሱ ስትል ወደ እሱ ትሄዳለች። በፍጹም እኔ ትሄዳለች ብዬ አላስበውም። ጀግናናት ጎበዝናት ትጋፈጣታለች እንጂ ለያፊት ለቤዛ ያልሆነ ያፊት ለእኔ ይሆናል ብላ በፍጹም አትልም። ለፍቅር ዋጋ የምትሰጥ ጎበዝ ስለሆነች ኤፍራታዬ እንደውም በዛ ሉሊት በምታመጣላት ቪዲዮ እንደውም ቀድማ እሱን ተከሳሽ አድርጋ ወደ እስር ቤት ታወርደዋለ ብዬ አስባለሁ። እናንተስ ምን ሀሳብ እና አስተያየት አላችሁ? ኮመንት ላይ ያስቀምጡልኝ። የዛሬው እንግዲህ በዚህ ተጠናቋል። ስትከታተሉኝ ስለነበረ ከልብ አመሰግናለሁ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ።